ቀጣዩን ፓርት ይዤላችሁ መጥቻለሁ ማለት ነው። እነምሩ እነጽናት ተሞሸሩ። የኪራ አባትም እንዲሁም ደግሞ የናሆሜ እናትም በጣም ደስ ብሏቸዋል ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በእያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ፣ ሀገራችንን ሰላም ያደርግልን። እንዴት ቆያችሁ? እንዴት ሰነበታችሁ? እኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እናም በባለፈው ቪዲዮ እንደተመለከት ነው የናሆሜ እናት እኔማ ወገቤን ሸባርጌ ነው እምድርሽ ስትላት ነበረ። ለምሩዬ፣ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም ቪዲዮን በመሀል በመሃል አስገባላችኋለሁ ማለት ነው። እናም እንዳልኳችሁ የናሆሜ እናት ለምሩዬ ሲያወሩ ነበረ። እንዲሁም ደግሞ ኪራና ጽናትም ከዚህ በፊት ተሞሽረን ተጋብተን ልጆችን ብንወልድ በሚለው በጣም በጣም እና እንዳልኳችሁ ጽናትና ኪራ በጣም በህይወታቸው ጉዳይ ሲወያዩ ነበረ። እናም ምንም አይነት ነገር በመካከላቸው ቢፈጠርም አሁን ላይ አንድ ሆነዋል ማለት ነው። በጣም ነው ደስ የሚለው በጣም ደስ ይላል ማለት ነው። እናም ደግሞ ምሩዬ ያው ከዚህ በፊት በጣም ናሆሜን እንዳስቸግረችው ሁላችንም እናውቀዋለን። በጣም አስቸግረዋለች እያፈቀራት እየወደዳት ሲቀርባት ሁሉ እሷም እኮ እያፈቀረችው ነገር ግን ያለውን ችግር አብሯት እንዳይጋፈጥ ስትል ናሆሜም ደግሞ እንዲቀርባት አትፈልግም ነበር። ከዚህ በፊት ሁላችንም እንደምናውቀው ታፈቅሯለች። ነገር ግን ናሆሜ እንዲጠጋት እንዲሰቃይ የማትፈልግበት ምክንያት እሷ የልብ ህመምተኛ ስለሆነች ማለት ነው። እኔ ራሴው ስቃይ ነው ችለዋለሁ እንጂ በፍጹም ናሆሜ ሊጨነቅ ወይ አልፈልግም ትል ነበር። በጣም ነው መታፈቅረው። በነገራችን ላይ በጣም ተወዷለች፣ እሱም ይወዳታል። ነገር ግን ናሆሜ እኔ ያለውን ነገር እጋፈጣለሁ፣ አንቺ እኔ ብቻ ነሽ፣ እኔ በጣም ነው የምወድሽ፣ እኔ ያለ አንቺ ህይወቴ ባዶ ነው፣ ከንቱ ነው ሲላትም፣ በጣም ከጊዜያት በኋላ ከጭቅጭቅ በኋላ አንዳንዴ ይጣላሉ፣ ይለያያሉ፣ ደግሞ ይገናኛሉ፣ ይታረቃሉ። በጣም በቃ እንደ ነ ፅናት ነበሩ። በነገራችን ላይ እና ዞሮ ዞሮ አንድ ሆኗል ማለት ነው። ደስ የሚለው ነገር ደግሞ ማለት ነው ደስ የሚለው ነገር የናሆሜ እናት ወዳታለች ማለት ነው ምሩዬን። ምክንያቱም ምሩ በጣም ፈርታም ነበረ። ወይኔ እንዴት ሁኜ ነው የናሆሜን እናት የማየው? ምን ትለኛለች? ናሆሜ እባክህን፣ ሰራተኛ ነች በልና ንገር ለእናትህ ስትል። እናም ናሆሜ ደግሞ እንዴ የኔ ንግስት እንደዚህ ማ አትበይ፣ እንዴ እናቴ እኮ ልክ እንደኔ ናት። በቃ እንዴ እንደኔ ያጠ ተጫዋች ናት በጣም በቃ፣ እንደውም ቶሎ ነው የምትግባባሽ፣ እንደውም ከኔ ልቅ አንቺን ነው የምትቀርብሽ። ተይ እንጂ እንደዚህ አትሆኝ ምሩዬ ሲላት፣ ኧረ ተው ናሆሜ እኔ ፈርቻለሁ፣ እየተንቀጠቀጥኩኝ ነው። እንዴት ነው ማያቸው? በቃ ሰራተኛ ነች በላቸው አልኩ አይደል እንዲህ ስትል፣ አይ ይሄማ በፍጹም ሊሆን አይችልም። ሲጀመር እኮ እኔ ለማስተዋወቅ እኮ ነው ማሚ የምትመጣው ስለዚህ፣ ትተዋወቂያታለሽ። እንደውም ቶሎ ነው የምትለምድሽ፣ ምክንያቱም ተጫዋች ናት ልክ እንደኔ። የትማሚን አላት ማለት ነው። እናም ያው በቪዲዮ እንደተመለከት ነው እንክብካቤው የሌለ ነው። እናም ምሩዬም ደግሞ በጣም ጠንቃቃ ሴት፣ ጀግና ሴት ናት እንደ ፅናት በቃ። ሁለቱም ባህርያቸው የፅናትም የምሩዬም ባህርያቸው በጣም ነው ደስ የሚለው። ከፍቅረኞቻቸው ጋር ቢጣሉም ምንም ቢሉም ዞሮ ዞሮ መገናኘታቸው የማይቀር ነው። በመካከላቸው ብዙ ጣውረዶች ይፈጠራሉ። ነገር ግን ዞሮ ዞሮ አንድ ነው የሚሆኑት። እናም አሁን ላይ በቃ ደስ የሚለው ነገር አንድ መሆናቸው አስደስቶኛል ማለት ነው። እናም ሲቀጥል ያው ቪዲዮ እንደተመለከትነው የናሆሜ እናት እንደመጣች ጽናትም ስራ ልታግዛት መታ ነበረ ምሩዬ እናም ስራ ካገዘቻት በኋላ ሰርተው ምግብ ሰርተው ከጨረሱ በኋላ አይ እንደዚህ እኮ ሳይመቸኝ ቀርቷል፣ እንዲሁም ጎረቤት ላይም ለቅሶም ስላለ መምጣት አልችልም አለች ማለት ነው። ነገር ግን ያው ምሩዬ፣ ወይኔ እንደዚህ ለፍቼ ሳይመጡ ቀሩ ምናምን ስትል፣ አይ ችግር የለም፣ ምናልባት እኮ ልትመጣ ትችላለች፣ ያው ከባድ ነው፣ ምንም ማድረግ አይቻልም አላት ማለት ነው። እናም ከትንሽ ደቂቃዎች በኋላ የናሆሜ እናት መጣች። ያው ናሆሜ እንዳለውም ከምሩዬ ጋር በጣም በጣም በጣም በጣም ተግባቡ ማለት ነው ምን ልበላችሁ እንደውም በቃ ስትንቀጠቀጥ እንዴ ፈዘዝሽ እኮ እንዴ ቆመሽ ቀራሽ እኮ ቁጭ በይ እንጂ ልጄ እኔ እኮ ልክ በቃ እንደ ናሆሜ ኢኝ አንቺ እኮ የኔ ልጅ ነሽ እና የእኔ ልጅ ነሽ ለምንድነው እንደዚህ የምትንቀጠቀጩ ለምንድነው እንደዚህ የምትፈሪው ስትል እሺ እሺ በቃ እሺ አንቱ አንቺ እሺ ስትል አረ ችግር የለውም ደስ እንዳለሽ አንቱ አንቺ እያልሽ እኮ ተንቀጠቀጥሽ ልጄ እስቲ መጀመሪያ ቁጭ በይ አለቻት ማለት ነው። ወይ ምሩዬ እንዴት እንደምታሳዝነኝ እና ማለት ነው። ከዛ ምንም ችግር የለውም አንቱም አንቺም ምንም ችግር የለውም ደስ እንዳለሽ ጥርኝ ያለች ማለት ነው። ምክንያቱም ስትንተባተብ ነበረ። ለፂ ራሱ ምንድን ያለቻት ከዛ ለፂ ምን እንዳለች ልንገራቸው ማለት ነው ፂ ያለቻት ከዛ አቤት ስትላት ቆይ ምን ብዬ ነው መጥራት ያለብኝ የናሆሜን እናት ስትል፣ ከዛ እንዲ አንቱ በያቸው እንጂ ያለች። አንቱ በያቸው የሀገራችን ባህል አደል እንዲ አንቱ ነው የሚባሉት። ለነገሩ እኮ አንቱ እላቸዋለሁ ግን አንቺም ይመጣብኛል። እንዴት ነው የማደርገው ስትል፣ እሱንማ ለማስተካከል ሞክሪ እንዲ ምን አስበሽ ነው የምሩ እያለች ጽናቴ ማለት ነው። እናም በዛ አጋጣሚ ያው የናሆሜ እናት እስኪመጡ ድረስ ከኪራ ጋር ጽናትን ፈታ እያለች ነበረ። ትንሽ ያው ሰከር ብላለች። እንዲሁም ደግሞ ናሆሜ እና ምሩዬ ምሩዬ የሌለ ፍቅር ውስጥ በቃ ስምጥ ብለዋል። እናም ደስ የሚለው ነገር የናሆሜ እናት ምሩዬን በጣም በቃ ከመጠን በላይ የወደደቻት፣ ወርቅችን የመሰለች ወርቅ ልጅን ያመጣሁ እንዴ! እና ለማንኛውም ደግሞ ልጅ እንድትወልዱ ፈልጋለው ስትል እንዴ፣ ማሚ ፈጠንሽ እኮ እንዴ፣ ምንድን ነው እሱ ናሆም ያለ ማለት ነው። እናም እንደ የዘመኑ ልጆች ለምንድን ነው እንደዚህ ግን የምትሆኑት? ብቻ አንድ ድክ ድክ የሚል ልጅ ማምጣት አለብህ ስትለው፣ ከዛ ምን አለች ምሩዬ? እንደ ግን አልፈጠንም? እንደ ፈጥነናል እኮ ትንሽ። ደግሞም ቤተሰቦቼ ሩቅ ቦታ ነው ያሉት። እናም ያለውን ነገር አይቼ እነግራችኋለሁ እነግሮታለሁ ወይ ደግሞ እነግርሻለሁ ስትል፣ ረ በፈለግሽ ጥሪኝ፣ እንደዚህ አትበይ አሏት ማለት ነው። እናም ደስ ነው የሚለው በመካከላቸው ያለው ፍቅር በጣም ደስ የሚል ነው፣ የሚያስደስት ነው። ከዛም በኋላ እና ቤተሰቦችሽን አናግረሽ አሳውቅኝ አለች ማለት ነው የና ሆሜ እናት ምሩዬ። ምሩዬም እሺ ችግር የለውም ያለውን ነገር አሳውቆታለው አለች ማለት ነው። ከዛም በኋላ ኧረ እኔ ምንም ችግር የለብኝም አንቺ ብቻ ቤተሰቦችሽን ጠይቀሽ ተዘጋጅ እንጂ ያለውን ነገር እኔ ለማስተካከል ዝግጁ ነኝ። ወገቤና ስሬ ነው መድረሽ፣ ድል ባለ ሰርግ እና ምሩዬ በጣም የእውነት ወትን ነው አለች። አው እንዴ ልጄ ትጠራጥሪያለሽ እንዴ? የምትፈልጊውን ሁሉ አደርግልሻለሁ ስትል ያው ምክንያቱም ወዳት አለች። የምሩዬ ባህሪ ደግሞ የሚወደድ ነው። በነገራችን ላይ የምሩ ባህሪ የጽናትም ደስ የሚል ባህሪ አላቸው። ጽናትና ኪራውን ብዙም ጊዜ የሚጨቃጨቃሉ ናሆሜና ምሩዬ ምሩዬ ከዚህ በፊት ሲጨቃጨቁ ነበረ፣ አብረው ከመኖራቸው በፊት፣ አብረው ኑሯቸውን ከመጀመራቸው በፊት ሁላችንም እናውቃለን። ምክንያቱም የፍቅር ጥያቄ ናሆሜ በሚያቀርብላት ሰዓት ትወዷለች፣ ግን አትቀበልም። የማትቀበልበት ምክንያት የእሷን ስቃይ እሱን እንዳይሰቃይ የእሷን ህመም ናሆሜ እንዳይታምም ነው የምትፈልገው። ነገር ግን ናሆሜ በሁሉም ነገር እኔ ተስማምቻለሁ፣ ለምንድን ነው እንደዚህ የምትሆኝው? እኔ ምን አድርጌሽ ነው? ለምንድን ነው በፍቅርሽ የምሰቃይ? ብሎ ያለውን ነገር ግልጽ ካደረገላት በኋላ ነው ምሩዬም እሽ ብላ በስተ መጨረሻም። ነገር ግን አንቺ ለእኔ የማትሆኝ ከሆነ እኔ ለአንቺ አልሆን ከሆነ ህይወት ባዶ እንደሆነ እወቂ፣ አለበለዚያ ሁለተኛ አታገኘኝም ሲላት በጣም በጣም በጣም ነው የደነገጠችው። በጣም የመጨረሻ ከዛም ከደነገጠች በኋላ በስተመጨረሻው ናሆሜ እኔም እኮ አፈቅራለሁ አለችው ማለት ነው። በዛ የተነሳ አብረው በቃ ምን ልበላችሁ የሌለ ኑሮ አብረው ጀመሩ ማለት ነው። አሁን ላይ በቃ ድል ባለ ሰርግ፣ ድል ባለ ሰርግ ሊሞሸሩ ነው ተዘጋጅተዋል። በቃ ምን ልበላችሁ ድግሱ የሌለ ነው እና ከጽና ድራማ እስኪ ምን ተማራችሁ? ከጽና ድራማ የተማራችሁት ነገር ምንድን ነው? አስቴታችሁን በኮሜት እንደተለመደው አስቀምጡ። ያው ሁላችሁም ብዙቻችሁ ኪራና ጽናት አንድ ቢሆኑ ናሆሜና ምሩም አንድ ቢሆኑ ሁላችሁም እንደምትወዱ እርግጠኛ ነኝ። ባህሪያቸው በቃ የሚሰሩ ስራቸው በእርግጥ በጽናት ድራማ ላይ የሚሰሩ ሁሉም በጣም ጎበዞች ናቸው። በጣም በቃ እያንዳንዱ የየራሱ ገፀ ባህሪ ስላለ በጣም ደስ የሚል ድራማ ነው። በጣም ተመችቶኛል። በነገራችን ላይ በጣም አስተማሪ እንዲሁም አዝናኝ ድራማ ነው። ነገር ግን እናንተ እስኪ ምን ተማራችሁ እና የጽናትና የኪራ ነገር ያው ጽናት አንዳንዴ ድርቅ ነው የምትለው፣ ድርቅ የምትልበትም ምክንያት ስላላት ነው። ሁላችንም በደንብ ነው የምንረዳው። ድርቅ ትላለች። ኪራም ደግሞ ያው እሷንም አንዳንዴ ሊረዳትም ይፈልጋል። አንዳንዴ ደግሞ በሌላ ነገር በተቃራኒም ያስባታል። በተቃራኒ ያስባትና ደግሞ ይመለከታታል። ሲመለከታት ደግሞ እንደምታፈቅረው ነው የሚያውቀው። አይኖች አይኖችሽ እኮ ይናገራሉ ግን ለምንድን ነው እንደዚህ የምትሆኝ ደግሞ ይላታል። ያ ሁለቱም ያው አንዳንዴ ድርቅ ትልበታለች። አንዳንዴ ጽናት በጣም ድርቅ ትልበታለች። ድርቅ የምትልበት ደግሞ ምክንያት ስላላት ነው። ምክንያት ሲኖራት እንጂ ምክንያት ከሌላት ጽናት ድርቅ አትልም። ምክንያቱም ኪራን የምጠላበት ልብ የላትም፣ በፍፁም አይኖራትምም የላትምም። ኪራም ያለ እሷ ደግሞ የሚኖርም አይመስለኝም። እና ደስ ነው የሚሉት አብረው መሆናቸው በጣም ያስደስታል። እና ፈታ ይበሉልን፣ ፈታ ይበሉልን። በጣም ደስ ብሎኛል። ከዚህ በፊት ሲጨቃጨቁ ጽናትም አንድ ሰሞን ድርቅ ስትል እኔ ራሱ በእነሱ የተነሳ አዝኜና ከፍቶኝ ነበረ። ነገር ግን አሁን ላይ አንድ ስለሆኑ ያን ጭቅጭቅ ያንን መነዛነዝ በሙሉ ትተው እነ ምሩና ናሆሜም አንድ ጽናትም ኪራም ከብዙ ጊዜ በኋላ ከብዙ ጊዜያት በኋላ ከብዙ መጨቃጨቅ በኋላ አንድ መሆናቸው አስደስቶኛል ማለት ነው። እና ቤተሰብ ለዛሬ የመጣሁት ቪዲዮ ይሄንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አስተያየታችሁን በኮሜንት አስቀምጡ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ባይ ባይ።